ላይፍ ኢዝ ዲፊካልት ይላሉ። ላይፍ ኢዝ ዲፊካልት፣ ህይወት የምድር ኑሮ አስቸጋሪ ነው ይላሉ። ያልተማሩትም ህይወት አስቸጋሪ ነው ይላሉ። የተማሩትም ህይወት አስቸጋሪ ነው ይላሉ። ስለዚህ ትምህርት አያስመልጥም ማለት ነው ላይፍ ዲፊክልት መሆኑን። ሀብት የሌላቸው ኑሮ ዲፊካልት ነው አስቸጋሪ ነው ቻሌንጂንግ ነው ይላሉ። ሀብት ያላቸውም ደግሞ እንደዚሁ ላይፍ ኢዝ ዲፊካልት ይላሉ፣ ከባድ ነው ይላሉ። አፍሪካ ውስጥ ያሉት ኢትዮጵያ ውስጥ ያሉ ሰዎች ህይወት ከባድ ነው ይላሉ። አሜሪካ ብትሄጂ ካናዳ ብትሄጂ ላይፍ ኢስ ቻሌንጂንግ ኑሮ ከባድ ነው ይላሉ። እና ያስገርመኛል በጣም ማምለጫ የለውም። በቃ የምድር ኑሮ አስቸጋሪ ነው ዲፊክልት ነው ማለት ነው። እና ውጭ ሀገር በመሄድ አታመልጪውም፣ በመማር አታመልጪውም፣ በሀብት አታመልጪው። አንድ ጊዜ ምን ገጠመ ይመስልሽ ፔናይ አገር ውስጥ የታወቁ በጣም ሀብታም አራጣ አበዳሪ ነበሩ እና እሳቸው ያበደሯቸው ሰዎችን ሊስት ለማግኘት አጋጣሚውን አገኘው። በጣም በምትቀርባቸው ጣም የምትቀርባቸው ሴት ከእሳቸው የተበደሩ ሰዎችን ስም ዝርዝር ነገረች። እነዚያ ሰዎች ከተማ ውስጥ በጣም ሀብታም የሚባሉ ሰዎች ናቸው። ተበዳሪዎቹ እከሌ 30 ሚሊዮን አለበት፣ እከሌ 40 ሚሊዮን አለበት፣ እከሌ ሚሊዮን እንዲ ሀብታም የለም። እንዲ አልኩኝ። በጣም እስክገረም ድረስ እንግዲህ እነዚህ ባንክ ተበድረው የባንክ የሚከፍሉት ዘግይቶባቸው ከሳቸው የተበደሩ ናቸው። ስለዚህ ለሀብታሞቹም ከባድ ነው ማለት ነው አልኩኝ። በጣም አስቸጋሪ ነው ማለት ነው አልኩኝ። እና ህይወት አስቸጋሪ ነው ዲፊከልት ነው። ከተጠቀምንበት ያበረታናል፣ ካልተጠቀምንበት ደግሞ ያደቀናል። የፕሬዚደንት ጆን ኤፍ ኬኔዲ አባት ናቸው መጀመሪያ አሉት ይባላል እና ን ጎንግ ጌትስ ታፍ ታፍ ጌትስ ጎንግ የሚል አባባላል። ን ጎንግ ጌትስ ታፍ ታፍ ጌትስ ጎንግ እሳቸው ናቸው መጀመሪያ አሉት ይባላል። በኋላ በዘፈን ቀርቧል። ግን መጀመሪያ የተናገሩት የሚባለው እሳቸው ናቸው። ሲከብድ መንገዱ አንቺ ትከብጅበታለሽ እና መንገድሽን ትቀጥ ያለሽ ማለት ነው። ታፍ ሲሆን መንገዱ፣ ያ ደግሞ የሚሄደው ሰው ደግሞ ታፍ የሆነበትና ኑሮ ላይ መንገዱን ይቀጥል እና፣ ከተጠቀምንበት ያበረታናል፣ ይጠቅመናል። ካልተጠቀምንበት ደግሞ ያደቀናል። ግን አስቸጋሪ መሆኑ ግን የሁሉ ንፉግነትን ማስወገድ ንፉግ የሆነ ሰው ደግሞ የበለጠ ህይወቱ ከባድ ነው ማለት ነው። ከባድ ነው፣ ከባድ ነው። አንድ ጊዜ ፕሬዚደንት ባራክ ኦባማ ፕሬዚደንት እያለ አንድ ጥያቄ ተጠየቀ። የዓለም ችግር ምንድን ነው ብለው ጠየቁት። የዓለም ችግር ምንድን ነው? እንግዲህ ፕሬዚደንት ኦባማ በጣም የተማረ ሰው ነው። ትንታኔ በመስጠት የታወቀ ሰው ነው። በጣም ጥሩ ተናጋሪ ነው። የዓለም ችግር በተለይ የኢኮኖሚ ችግሯ ምንድን ነው ብለው ጠየቁት። ምን ብሎ መሰለ እኔ ጥያቄውን ስሰማ ትንታሌ ንሰማ ነበር የጠበኩት። እሱ ግን አንድ ቃል ነው የተናገረው፣ ግሪድ። የዓለም ችግሯ ግሪድ ነዋለ። ግሪድ ማለት ንፉግነት ማለት ነው። እንግዲህ በአንድ ቃል የዓለምን ችግር ግለጽ ሲባል ማለት የዓለምን ችግር ሲጠይቅ በአንድ ቃል ነው ያስቀምጠው፣ ግሪድ ነዋለ። እና ንፉግነት ነው ሰዎች ምን ይላሉ ሀው ከናይ ጌት ሞር ን ሞር ን ሞር ይላሉ አለ ግን ማለት የነበረባቸው ሀው ከናይ ጊቭ ሞር ን ሞር ን ሞር ነበር ማለት ያለባቸው የነበረባቸው እሱም ነው ግን ሞር ን ሞር እንዴት ላግኝ ነው እንጂ እንዴት ልስጥ አይሉ የሚል ነው ይህን ለማስረዳት አንዳንድ ምሳሌዎችን ስትሽ ሁለት ወንድማማቾች አውቃለሁ እና አንደኛው በቢዝነስ ዓለም ሄዷል፣ እና በጣም ሀብታም ነው። አንደኛው ደግሞ ይሄ ከመጽሐፍ ጋር ሲታገል ምሁር ነው፣ ሲያስተምር፣ ሲጽፍ ምን ሲል ሀብት የለውም። እዚኛው ወንድምየው ቤት ግቢ ውስጥ አራት መኪና ቆሟል፣ ሀብታሙ ቤት ወንድምየው ቤት። ይሄኛው ደግሞ በታክሲ ነው የሚሄደ አሁን የምጠይቀው ጥያቄ ይሄ ነው ከነዚህ ከአራት መኪናዎች አንዱን አንስቶ ለወንድሙ ቢሰጠው ለእናቱ ልጅ ለእናት ለአባቱ ልጅ ነው ለሌላ አይደለም እኮ ከነዚህ ከአራቱ መኪናዎች አንዱን አንስቶ ቢሰጠው ምን ችግር አለው? ችግር አለው ምንም ችግር የለውም ግን አይሰጠውም ያ በታክሲ ይታገላል እዚኛው ጋር ወንድሙ ቤት አራት መኪና ቆሟል ይህን ታያለሽ ሁለተኛ ምሳሌ ልስጥሽ እህትማማቾች አሉ የአንድ እናት የአንድ አባት ልጆች ናቸው እችኛዋ ትልቅ ቤት አላት በጣም ሰፊ ግቢ ያለው ሂውጅ የሆነ ቤት አላት ፓላስ የመሰለ ከዛ ተጨማሪ ደግሞ አፓርትመንቶች አሏት እችኛዋ ደግሞ የምትኖረው ኮንዶሚኒየም ውስጥ ነው ታግላ ነው የምትከፍለው እህትየዋ ተከራይታ ነው የምትኖረው ኮንዲሚኒየምኮንዶሚኒየም ተከራይታ ቤት ኪራይ ታግላ ነው የምትከፍለው። የአንድ እናት የአንድ አባት ልጆች ናቸው። ጥያቄው ምንድን ነው? እቺ ከአፓርትመንቶቿ አንዱን ለእሷ ብትሰጣት ምንድን ነው ችግሩ? ምንም ችግር የለም። ምንም ችግር ብትኖርበት አትሊስት ብትኖር መውሰድ እንኳን አይደለም እኮ እንደው ብትኖር፣ ቤት ኪራይ ባትከፍል ባትከፍል እንደው ብትኖርበት ምን አለበት? እሺ አብሮ አደግ ጓደኛሞች አሉ። አሁንም አውቃቸው። ይሄኛው ሚሊዮነር ነው በጣም ሀብታም ነው። እንግዲህ ህይወት ምን ይላል መሰለሽ፣ መክብብ ላይ ሰለሞን እድልና አጋጣሚ ያገናኛቸዋል ይላል። እድልና አጋጣሚ ያገናኛቸዋል ይላል። ይሄኛው በሄደበት መንገድ በጣም ሀብታም ሆኗል። ጓደኛው ደግሞ አብሮ አደጉ ደግሞ ምንም የለውም። ይገናኛሉ፣ ምሳ አብረው ይበላሉ፣ ይሄ ጋብዛል ስቀው ተጫውተው ምናምን ቻው ይለዋል። ግን እንደው ካለው ብዙ ሚሊዮን ብሮች አንዱን አንስቶ ኑሮህን እስኪለውጥበት መነሻ የሆነህ ብሎ ቢሰጠው ምን ችግር አለው? ምንም ችግር አለው አይደል? ግን አናረግም እንደዚህ። ይሄ ነው ችግሩ። አሁን አንዳንድ ሰዎች ሊገረሙ ይችላሉ። እንዴት ነው መኪና አንስቶ የሚሰጠው? ምን ማለት ነው? ምናምን ሊሉ ይችላሉ። በጣም ጥሩ ለማስተማር ብዬ ነው እኔ የምናገረው። እኔ የመኪና ስጦታ ተቀብዬ አውቃለሁ። አሁን የምነዳው መኪና ስጦታ ነው ማለት አጠራቅም የገዛሁት አይደለም። የመኪና ስጦታ ተቀብዬ አውቃለሁ። ግን ደግሞ የመኪና ስጦታ ደግሞ ሰጥቼ አውቃለሁ። ለሰው ጠርቼ፣ መኪናውን ሰጥቼ፣ ስም ማዛወሪያውን ከፍዬ ሰጥቼ ደግሞ አውቃለሁ። ይቻላል ማለት ነው። ከባድ ነገር አይደለም ለማለት ነው። ዋናው ልብ ነው ብዬ ነው ማስበው። እንደዚህ አይነት ነገር ላይ በሚሊየን የሚቆጠር ገንዘብ ስጦታ ተቀብዬ ያውቃለሁ። ዝም ብሎ በሆነ ሰርቪስ የተደሰቱ ሰው በሚሊየን የሚቆጠር ገንዘብ ስጦታ ሰጥተው ያውቃለሁ፣ ተቀብዬ ያውቃለሁ። እኔም ደግሞ ቢያንስ አንድ ሚሊየን ብር ስጦታ ሰጥቼ ያውቃለሁ። ስለዚህ ይቻላል ማለት ነው። መስጠት ይቻላል ማለት እንዲያው የማናውቀውን ነገር አይደለም የምናወራው ማለት ነው። እኔ መሰጥ ይቻላል። አንድ ሰው ቴሌቪዥኑን ሊቀይር ነው አንድ ቲቪ እየተጠቀመ ነበር፣ ቴሌቪዥኑን ሊቀይር ነው። ትልቅ ቴሌቪዥን ገዝቶ መጣ፣ ግድግዳውን የሚሸፍን ቴሌቪዥን ገዝቶ መጣ። የአክስቱ ልጅ ቲቪ የላትም። የተቀየረውን ቴሌቪዥን አሮጌ እቃ፣ ዩዝድ እቃ የሚገዛ እስቲያምጡና ይግዙና የወሰዱና የሸጡት ከሚል ላክስቱ ልጅ ቲቪውን ወስዶ እስከ ማስቀመጫው መጣዊም ብሎ ሰርፕራይዝ ቢያደርጋት ምን ችግር አለው? ግሪድ ይህንን ይከለክላል። ንፉግነት ይህንን ይከለክላል። አሁን ሰዎች ሰው ሰርቶ ነው ማግኘት ያለበት ይላሉ። እስማም አሉ ሰው ሰርቶ ወይም ደግሞ ግን ያላገኘውን ሰው ደግሞ ሀብት ያላፈራውን ሰው ጠንክሮ ስላልሰራ ነው ብሎ ያስባሉ። አስተማሪው ጠንክሮ ስላልሰራ ነው ሀብት ያላፈራው። ልጆቻችን የሚያስተምሩ መምህራን ጠንክረው ስላልሰሩ ነው ከወር እስከ ወር መቆየት ያቃተው። ሜዲካል ዶክተር ጠንክሮ ስላልሰራ ነው። እን እድልና አጋጣሚ ያገናኛቸዋል። ስለዚህ ፕሪቪሌጅድ የሆነው ደህና ያገኘው እሳ ጋ ለሚደክመው ወንድሙ ግን ሀብት ማፍራት ላልሆነለት ቢሰጠው ቢያካፍለው ጥሩ ነው። ግሪድን ብናስወግድ ማለት ነው። እሺ አንድ ደግሞ ዓለም አቀፍ ነገር ላውራልሽ። የዓለም ወልድ ፉድ ፕሮግራም የሚባለው የዓለም የምግብ ፕሮግራም የሚባለው ዌብሳይታቸው ውስጥ ገብተሽ ብታነቢ የሚለው እንደዚህ ነው። በዓለም ላይ ያሉ ህዝቦችን ሁሉ የሚመግብ ምግብ በምድር ላይ ይመረታል። ፕላኔታችን አላት ግን አንድ ሶስተኛው የዓለም ህዝብ ግን የምግብ ችግር አለበት። ለምን እንደሆነ ታውቂያለሽ? ይደፋል፣ ይጣላል። ምን ያህል ይጣላል መሰለሽ? አንድ ነጥብ ሶስት ቢሊዮን ቶን ምግብ በዓመት ይጣላል። አንድ ነጥብ ሶስት ቢሊዮን ምግብ ዋጋው አንድ ትሪሊዮን ዶላር የሚገመት የሚያወጣ ምግብ በየዓመቱ ይጣላል። ስለዚህ ምድር ላይ መሬት አልከለከለችም ምግብ ማለት ነው ግን ይጣላል ይደፋል አሜሪካ ብትሄጂ ሚደፋው ሚጣለው ሚደፋው ሚጣለው ብዙ ነው በጣም ስለዚህ ምግብ ችግር አይኖርም ነበር ማለት ነው ግሪድ ባይኖር ፌር የሆነ ዲስትሪቢዩሽን ቢኖር ምግብ ችግር አይኖርም ነበር ማለት ነው እኔ ዲያስፖራ ወገኖቻችንም በጣም ነው የማመሰግናቸው በጣም እንደው አሁንም ለይቼ ላመሰግናቸው እነሱ ባይልኩ ኖሮ አብዛኛው ኢትዮጵያ እንዴት ነበር የሚለው እና አንዳንድ ጊዜ ሰዎች አለመስጠትን ለማስተማር ሲሞክሩ አይቻለሁ። አሰርቶ ያገኝ እንደዚያ እንደዚያ ፍጹም መስጠት ልክ አይደለም፣ እንደውም ማበላሸት ነው የሚሉ አሉ። አሁን እነዚህ ዲያስፖራዎች መላክ ቢያቆሙ ስንት እናቶች ናቸው የሚቸገሩት? ታናናሽ እህቶቻቸውን የሚያስተምሩ ወንድሞቻቸውን የሚያስተምሩ ለመቃሚ አይደለም ለመጫሻ፣ እሱ መላክ የለባቸውም፣ ግን ለቤተሰባቸውን ለማገዝ ግን ተገቢ ነገር ነው እና አለመስጠትን መማር የለብን ማስተማር የለብን ይልቁን ግሪድ፣ የሚባለውን ነገር ንፉግነት የሚባለውን ነገር ብናስወገድ የእኛም የወገኖቻችንም ኑሮ ይቀላል ለማለት ነው።